የሩታ እህቶች ማለት አንዳንዳችሁ ብዙዋችሁም ሳቶ ነው ይሄን ነገር ስናገራችሁ በጣም ይቅርታ እና ሰላምን የማይፈልግ የለም ፍቅርን የማይፈልግ የለም ፍቅር ሁሉም ይፈልገዋል ሰላምን ሁሉም ይፈልጋል ሰላም የመሰለ ነገር የለም ለሰው ልጅ ከምንም በላይ ደግሞ ሰላም ነው እና ምን አለ መሰላችሁ፣ መሸወድ የለባችሁም። ጀስት እንደ ሩታ ማለት ነው። ሞኝ አትሆኑ ማለት ነው። እኛ ማንም አያሸንፈንም ማለት ነው። ሁልጊዜም መሪ ነን እንጂ የበታችነት ተሰምቶን አያውቅም ማለት ነው። እኛ የሩታ እህቶች ደግሞ እንለያለን፣ እንችላለን ማለት ነው። ምክንያቱም ምን እንዳለ ታውቃላችሁ? ማለት ነው የዚህ ነገር አብርሽም አለበት ብዬ ነው የምጠረጥረው ማለት ነው። ዛሬ አንድ ግጥም ስለተገጠመላችሁ፣ ሰላም ይውረድ ፍቅር ይውረድ። እንዴት ነው ሰላም ፍቅር የሚወርደው? እዚህ ጋር ሰላም ፍቅር የሚወርደው አብርሽና ሩታ አንድ ላይ መጥተው እንደ በፊታቸው ሲሰሩ እንደ በፊታቸው ሲስቁ ስናይ ነው እኛም ሰላም የምናወርደው ማለት ነው። ነገር ግን አብርሽ ከውሽሚት ጋር እየዘለለ እህታችን እያለቀሰች እህታችን እየተጎዳች፣ እርጉዞና እንደዚህ እንባ እያወረደች እኛ ደግሞ ከአብርሽ ወዴንሶች ሰላም አንፈጥርም። ለምንድን ነው ሰላም የምትፈጥሩት ማለት ነው? ምክንያቱ ምንድን ነው? ዛሬ ግጥም ስለተገጠመላት እውነት ሩታን ወዷት ሩታ አሳዝኗት መሰላችሁ? አይደለም። ይሄንን ኮሜንት በደንብ አድርጋቸው አንብቡት። የዚች ልጅ ኮሜንት ወላሂ ነው ምላችሁ። እኔ ቪዲዮ ሰራም እያላቅም፣ አንድ ቀን ስህተት ነገር ተናግራ አታቅም። ከዚህ በፊት ሞር ሄርሜላ ዘመዱናት አትሸወዱ፣ አትሳደቡ ስትል ነበረ። ያን ነገር እውነት እንደሆነ ሳጣራ ትክክል ያለችው ነገር ነው የሰማሁት ማለት ነው። እና ነገም ዛሬም ግሩፕ አላቸው ነበራቸውም አላቸው እስካሁን። ሞር ሰውዬ ያለበት አቤላ የሚሉት እባብ ራሱ አለበት ማለት ነው። እና በዛ ፍታት አትሆነህም አታዋጣህም እያሉት ነበረ። ዛሬ እኮ የሁላችሁ አንድ ነገር የዩቱብን ህጉን ብታቁ ማለት ነው ብቻ ሰላሳ ኬ ስለገባ አርባ ኬ ስለገባ ማየት አለብን አይደለም። አንድ ሰው ገብቶ ቪዲዮ እስከ መጨረሻ ድረስ ከላየው ላይክ ካላረገው እና ሼር ከላረገው ዩቱብ ራሱ በዩቱብ ራሱ ራሱ ራሱ ካልሸረተው ሼር ካላረገው ብዙ ገንዘብ እንደማያመጣ አወቁ ማለት ነው። በፊት የአብረሽ እና የሩታ አብረው ሲመጡ ማለት ነው ሁሉ ሁላችን አፋችን ከፍተን ነበር። እስከ መጨረሻ ድረስ ሁለቴ ሶስቴ ደጋግመን የምናይበት ሰዓት ነበረ። በአሁኑ ሰዓት የአብርሽ ቪዲዮ ማለት አንዳንድ ሰው ይገባና አሳልፎ ነው የሚያየው። ሲቀጥል ደግሞ ሞር አብዛኛው ሰው እሱ ቤት ማየት ሰው አለ በጣም የቆረጠለት ሰው ማለት ነው። ለዛ ለዛ ሩታን እንዲጠቀሙባት ነው ይሄን ነገር የሱ እጅ ራሱ አለበት ብዬ ነው ማምነው፣ ማለት ነው እናንተ እውነት ነው ምላችሁ፣ አንዳንዶች አላችሁ። ሩታን እንዴት አድርጋችሁ እንደምትወዷት አላውቅም። እኔ ሞር አልሀምድሊላህ በዩቱብ ተከፍሎኝም አያውቅም። ነገር ግን ለእውነት ነገር ነው የምቆመው ማለት ነው። ለገንዘብሽ ነው ምናምን ትሉኛላችሁ፣ አይደለም? እዚህ ጋር ሩታ ማለት እንደዛ ሆዷ ደቅና ስትመጣ ሆዷን እንደዚህ ፈቶ ተነስታ ስትልክ የማን እጅ አለበት የእነሱ እጅ አይደለም። ማነበረ ጨርቅ ነው ሲል የነበረው ማነበረ ሆዷ ላይ መስመር አድርጎ ይሄ ያርገው እና አርተፊሻል ማለት ነው። አርተፊሻል እና ሩታን አቁመው ማለት ነው። ሩታ ያደረገች እኮ ቆዳ ማለት ነው። ቆዳ፣ ሌላ ሰው ሌላ ሰው ፕራንክ ምናምን የሚደረግበት ማለት ነው። እንደዛ አርገው ነበር እኮ የሚጫወቱባት ሞሮ። እንኳን ፀጉሯን አላያችሁም? የሩታ እህቶች ፀጉሯን ሞር እንኳን እንዴት እንደሚያረጓት እንደነበረ ማለት ነው። ለምን ብለው ነበረ? ለሀብርሽ ብለው አይደለም እንደዛ አብርሽና ሩታ ምን እንደሆኑ አያውቁም። ዛሬ ነው የገባቸው ማለት ነው። እኛ እኮ ሁሉም ነገር እናውቃለን። ነገር ግን ደጋፊ ከደጋፊ ከሆነ ከተለያየን፣ የአብርሽ ደጋፊ የሩታ ደጋፊ ከተባለ እነሱ ግል ካወጡ በኋላ ነው እኛንም ሩት ግል ያወጣናት ማለት ነው። ከዚህ በፊት እኮ አብርሽም ሩታም ለይተን አናውቅም ነበር በአንድ ነበር እኮ ምናደንቃት። ዛሬ ማለት እኔ እንጃ። አንዳንዳችሁ አላችሁ የማይገባችሁ ዝም ብላችሁ ነው የሩታ እህት ነኝ እንደዚህ የምትሉት ለምን ብላችሁ ይህን ሁሉ የተደረገች ረስታችሁ ዛሬ ግጥም ስለተገጠመላት እውነት መሰላችሁ? እውነት እንዳይመስላችሁ ከምሬ ነው ሙላችሁ። ይሄ ለማስመሰል ነው ለጥቅም ነው እናንተ ስታስቡት ማለት ነው። እንዴት ዘጠኝ ወር በሙሉ ሲሰድባት ሲቀጠቅጧት ያን ሁሉ ሲያረጓት የእነ ሀይሚ ደጋፊ ራሱ ጸጉሯን እንደዛ ሲያረጉ ማለት ነው። ሞር እኮ እውነት ነው ሙላችሁ። ራቆቷ ሆና ራሱ የለቀቀችው ቪዲዮ እኮ ዘግዝቀው ነበረ ኮ የሚሰድባት አብርሽ እኮ ቪዲዮ ለቆ ሾርት ቪዲዮ የቲክቶክ ቪዲዮ ለቆ ሩታን ዘቅዝቀው እኮ ነበር የሚልኳት። እንዴት ነው ሰላም የምታወርዱት እናንተ ማለት ነው? እውነት እኛን አታስገምቱን። ሰላም የምትፈጥሩ እዛ ጋር ሂዳችሁ ሰላም ፍጠሩ። ሩታን እንደሰደጓት እሱም መጥቶ ያክብረን፣ እኛም፣ ኦዲንስም ሎሬንስም ክብር ይስጥ ለሚስቱም ክብር ይስጥ ማለት ነው። እኛ ማለት እኛ ያሳደግን ነው። ሰው አንድ ሰው ከህዝብ ጋር ካልኖረ እንዴት ተደርጎ ነው የሚኖረው? ከሱ ደጋፊዎች እኮ አይደለም ልህ የተያዘው ከእኛ ጋር እኮ ነው ውልሁ እልሁ ከኛ ነው ሩታንም አይደለም እልሁ ከኛ ምክንያቱም እኛ አንሰበርም ሩታን ብለን ውጭጭ ስላልን ነው እሱን እኛ ሊሰብሩ የሚሮጠው ማለት ነው ሌላ ነገር አይደለም ወይም ሩታን ጠልተዋት አይደለም በዚህ ልክ የእሱን ደጋፊዎች ጠልተዋቸው አይደለም ትላንትና ወጥቶ ለራሳቸው ለገዛ ኦዲንሶቹ መልስ ጨርቅ ነው ስትሉ የነበራችሁት እና ታዝቤያቻለሁ ስላሉ ነው እና ብዙ መናገር አልፈልግም እኔ ማለት ነው